በሸገር ከተማ አስተዳደር ኮየፈጭ ፈጭ ክፍለ ከተማ ከመሰረተ ልማት አቅርቦት ችግር ጋር በተያያዘ ነዋሪዎች ለጣቢያችን ያቀረቡትን ቅሬታ ዘገባ ለተመልካች ማብቃታችን ይታወሳል። ቦቴ ላይ መጥቶ ተገልብጦ በ10 10 ብር ቀርተን እንደገና ወደ ሕንፃው ላይ ስናደርስ ከአንደኛ ጀምሮ 20 ብር፣ 30 ብር፣ 40 ብር፣ 50 ብር እያለ ሰባተኛ ሲደርስ እስከ 50 ብር ድረስ ነው፣ አንድ ጀሪካን ውሃ የምንቀዳው። ውሃ፣ መብራት፣ መንገዶች ሊስተካከልልን ይገባል። ይሄ ግን አልተስተካከለም። የነዋሪውን ቅሬታ በተመለከተ የክፍለ ከተማ የውሃና ማዕደን ጽሕፈት ቤት እንዲሁም በክፍለ ከተማ የወዴሳ ወረዳ አስተዳደር ማረጋገጣቸው የሚታወስ ሲሆን በተለይም ከውሃ መብራትና ከመንገድ አቅርቦት ችግር ጋር በተያያዘ ለፕሮጀክቶቹ አለመጠናቀቅ በአዲስ አበባ ከተማ አስተዳደር ስር የሚገኙ የሚመለከታቸው ተቋማት የገቡትን ውል አለማክበራቸው እንደ ምክንያት ተነስቷል። በተለይም ለመብራት አገልግሎት አለመሟላት የኢትዮጵያ ኤሌክትሪክ አገልግሎት የአዲስ አበባ መንገዶች ባለስልጣን የተሰጠውን ውል አክብሮ የመንገድ መሰረተ ልማቶቹን በጊዜ አለማጠናቀቁና የአዲስ አበባ ቤቶች ልማት ኮርፖሬሽን ለስራው የሚያስፈልገውን ክፍያ መክፈል ባለመቻሉ ስራዬን መስራት አልቻልኩም ሲል ተቋማቱን ተጠያቂ አድርጓል ፋና ሚዲያ ኮርፖሬሽን ችግሩ ስለምን ተፈጠረ ሲል የአዲስ አበባ ቤቶች ልማት ኮርፖሬሽንን በቅድሚያ እየጠየቀ ሲሆን ኮርፖሬሽኑ በበኩሉ ችግሩ መኖሩን በመግለጽ በተለይም ከውሃና መንገድ ጋር ተያይዞ ለተነሳው ቅሬታ መፍትሄ ለመስጠት የሚያስችሉ ስራዎች ተጀምረዋል ሁለት ፕሮጀክቶች ላይ ፕሮጀክት 16ና ፕሮጀክት 17 ላይ ብቻ የመንገድ ግንባታ ስራው ዘግይቷል። በተለያዩ ተቋራጮች ናቸው ፕሮጀክቱ ሲሰራ የነበረው ሰው ደካማ አፈጻጸም የነበረውን ስራ ተቋራጭ እነዚህ የጠቀስኳቸው ፕሮጀክቶች ላይ ውል እንዲቋረጥ የማድረግ ስራ አከናውነው በራስ ኃይል ኦንፎርስ ገብተው ስራ ጀምረዋል። እኛ ደግሞ በጣም በአጠረ ጊዜ እንዲጠናቀቅ ፑሽ አድርገን በጋራ ባወጡት እቅድ መሰረት እንዲሰራ አድርገናል ማለት ነው። ውሃን በተመለከተ ግን እንደ ቤቶች ኤክስፔክት የሚደረጉ ቀሪ ስራዎች ነበሩ። ያ ማለት ፓምፕ አቅርቦት በተለይ ጂ ፕላስ ሰን ህንፃዎች ከ421 በላይ ህንፃዎች ጂ ፕላስ ሰን እና ከዛ በላይ ስለሆኑ ለእነዚህ ውሃ አቅርቦት ቤቶች ፓምፕ እና ሮቶ ማቅረብ ይጠበቅበታል። 138ቱ ቅድም እንዳልኩት ገብቷል ሳይት ላይ ዛሬስት ደግሞ ሞጆ ወደብ ደርሷል። ኔክስት ዊክ በአንድ ሳምንት ውስጥ ኮዬ ፈጬ ሳይት ይገባል። ከዛ በቀሩት 15ና 20 ቀናት ውስጥ ደግሞ ገጠም አጠናቀን እንወጣለን የሚል እስኬጁል ይዘናል። አሁን ባለን አፈጻጸም ደግሞ በስኬጁሉ መሰረት የሚሄድ ነው። የውሃ ችግር አይኖርም ማለት ነው። በኮዬ ፈጬ ክፍለ ከተማ ከ1 ሺ በላይ የጋራ መኖሪያ ህንፃዎች ወይም በቤት ደረጃ ከ5200 በላይ መኖሪያ ቤቶች ይገኛሉ። በእነዚህ መኖሪያ ቤቶችም ከሚያስፈልገው የኤሌክትሪክ አገልግሎት ጋር በተያያዘ በነዋሪዎች ቅሬታ እየተነሳ የሚገኝ ሲሆን የአገልግሎቱ አቅራቢ የኢትዮጵያ ኤሌክትሪክ አገልግሎት ኮርፖሬሽኑም ቀደም ሲል ለተጀመሩ ስራዎች የሚያስፈልገኝን ክፍያ የከፈለ ቢሆንም በቂ አለመሆኑን ተከትሎ የጠየኩት ተጨማሪ ከሁለት ቢሊዮን ብር በላይ ሊከፈለኝ ባለመቻሉም ለሚነሳው ቅሬታ ምላሽ መስጠት አልቻልኩም ሲል ያነሳል። የከተማ አስተዳደሩ ቤቶች ልማት ኮርፖሬሽን በበኩሉ ከተቋሙ በተለያየ ጊዜ ሲቀርቡ ለነበሩ የክፍያ ጥያቄዎች ከሁለት ነጥብ አንድ ቢሊዮን ብር በላይ ክፍያ መፈጸሙን በመግለጽ አሁን ድጋሜ ለቀረበው ተጨማሪ የክፍያ ምላሽ እንዲያገኝ እየተመከረበት ነው። ስራ በቆየ ቁጥር እያንዳንዱ ነገሮች እየጨመረ ስለሚሄድ በዛ መሰረት ላይ ውይይት ተደርጎ ወደ መፍትሄ ሄደናል ማለት ነው። በአሁኑ ወቅት እንግዲህ እኛ በተከፈለ ክፍያ ስራዎቹን እየሰራ ነው የምንገኘው። ነገር ግን አሁን የተከፈለ ክፍያ አሁን የተከፈለ ክፍያ ቢሆን እስከ መጨረሻ የሚያስጨርስ ክፍያ አይደለም። እኛ 2011 የከፈልን ቢሆንም እዛኔ የነበረውን ገንዘብ ታሳቢ ማድረግ ይጠይቃል እንግዲህ ሰው ሙሉ ክፍያን የከፈል ነው የቀረ አልነበረም። ነገር ግን በመንገድ ስራው ሲቪል ስራው ባለመጠናቀቁ የመንገዱ መሰራት አልተቻለም። ዚህ ሲር ጀምሮ ደግሞ ክፍያ ተጨማሪ የኮየ ፈጪ አንድ ነጥብ አራት ቢሊዮን ብር ሊከፈለን ይገባል የሚል ዚህ ሲር ደግሞ ጥያቄ አቅርቧል። የተጠየቀውን ክፍያ በተመለከተ ንግግር ተደርጎ ተገቢ ይፈጸማል። በሚል ላስት ቱ ዊክስ በከፍተኛ ኃላፊዎች ደረጃ ውይይት ተደርጎ ፋይናል ሶሉሽን ለመስጠት ከጫፍ የደረሰ ነው። እንደ ቤቶች ኤክስፔክት የሚደረገውም ኃላፊነት አልተወጣም በሚል መብራት ኃይሎች የሚያነሱት ይሄ ነው። ኃላፊነት ያለመወጣት ሳይሆን በወቅቱ በተጠየቅነው ሰዓት ኃላፊነት ተወተናል። እንደ ቤቶች ልማት ኮርፖሬሽን እና የኤሌክትሪክ አገልግሎት ሀሳብ ከክፍያ መዘግየትን በተጨማሪ ክፍያ ቢፈጸም እንኳን መንገዶች ባለስልጣን የመንገድ መሰረተ ልማት ስራውን በጊዜ ማጠናቀቅ አለመቻሉ በተደጋጋሚ ለሚጠየቀው ተጨማሪ ክፍያና ለነዋሪዎች እንግልት ምክንያት ሆነዋል። የአዲስ አበባ መንገዶች ባለስልጣን ግን ኤሌክትሪክ አገልግሎት እኔን ሳይጠብቅ የሚጠበቅበትን ስራ እንዲሰራ አሳውቄዋለሁ በማለት ይመልሳል። በተጨማሪም ተመሳሳይ ፕሮጀክቶችን በተለያዩ የጋራ መኖሪያ ቤቶች አካባቢ እያካሄድኩ በመሆኔም ከአቅም ጋር በተያያዘ ይህንን መሰረት ባደረገ መልኩም እስከሚቀጥለው የበጀት አመት ሙሉ ለሙሉ አጠናቀቄ አስረክባለሁ ይላል። አሁን ቆዬ ፈጬ አካባቢ ነዋሪዎች ረ ገብተው እየኖሩበት ያለበት ሁኔታ አለ። እነዚህ ነዋሪዎች ቅድም የጠቀስኳቸው የመሰረተ ልማቶች ያስፈልጓቸዋል። ስለዚህ ለህብረተሰቡ አገልግሎት አሰጣጥ እንዲያመች ታስሞ የመንገድ ወሰኑ መንገዱ የሚያርፍበት ቦታ ፕላንድ ነው የሚታወቅ ነው። የዩቲሊቲ መስመሮችም የሚያርፉባቸው ቦታዎች እንደዚሁ ይታወቃሉ። ስለዚህ ከዛ አንጻር በራሳቸው ኃላፊነት ስራዎቻቸውን እንዲያከናውኑ ለሚመለከታቸው አካላት አገልግሎቱ ለህብረተሰቡ እንዳይቋረጥ በደብዳቤ ያሳውቀናል። ምላሽ መስጠት ጉዳይ የተቋማቱ ኃላፊነት ይሆናል። አሁን ላይ የድሬኔጅ መስመር ዝርጋታ የከልቨርት ቦክስ ስራዎች እየተከናወነ ያለባቸው ቦታዎች አሁንም አሉ በኮየፈጬ ነገር ግን በሙሉ አቅም ገብቶ ለመስራት ሌሎች ቦታዎች ላይ ያሉትን ስራዎች እያጠናቀቅን ያለንበት ሁኔታ ስላለ ይህን እንደፈጸመን ወደ ኮየም ገብተን ስራዎቹን የምናከናውን ይሆናል። በኦፕሬሽናል ካላንደር መሰረት አብዛኞቹ የመንገድ ግንባታ ስራዎች የሚሰሩት በበጋ ወራት ነው። ስለዚህ ይሄኛው አመት ላይ የተወሰኑ ስራዎችን መግፋት የሚቻለው እና በቀጣዩ አመት ግን የኮየፈቼ አካባቢ ያሉትን የመንገድ መሰረተ ልማት ጥያቄዎች ሙሉ በሙሉ ለመመለስ አቅደን እየሰራ ነው ምንገኘው። የአዲስ አበባ ውሃና ፍሳሽ ባለስልጣን በበኩሉ ችግሩ መፍትሄ እንዲያገኝ ስራዎች እየተሰሩ መሆኑን እያነሳል። በተለይም ለውሃ መሰረተ ልማቶች የሚያስፈልጉ የግብአቶች አለመሟላት እንደ አንድ ምክንያት የተነሳ ቢሆንም በተያዘው የበጀት አመት ሰርቼ አጠናቅቃለሁ ሲል ምላሽ ሰጥቷል።